ውድ ቤተሰቦቻችን በዚህኛውም ጥንቅራችን በሀገር ቤት በኢትዮጵያ ፕሪምየር ሊግ ሶስተኛውን ከሊጉ ተሰናባች ቡድን አውቀናል እናደርሳችኋለን። በሀገር ቤት የመረጃ ክፍለ ጊዜ ተጨማሪ መረጃዎችን ይዘናል። በባህር ማዶ የመረጃ ክፍለ ጊዜያችን ተጫዋቹ በግልጽ ባርሴሎናን ለመቀላቀል ቢሻም ክለቡ ግን የታክስ ክፍያንም ጨምሮ ባርሴሎና ይክፈለኝ እያለ ነው። የሪያል ማድሪዱ ተጫዋች አሁንም ከህመሙ ማገገም እንዳልቻለ ዛሬ የወጡ መረጃዎች አመልክተዋል። ማርካ አሳሳቢ ሁኔታ ማድሪድ ቤት አለ እያለ ነው። ተጨማሪ የዝውር መረጃ ማድሪድ ቤት እናነሳለን። ከዛ በተጨማሪ በዓለም ክለቦች ዋንጫ ላይ የተወሰኑ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ በርካታ መረጃዎችን ከዝውርና ከቡድን ዜና ጋር እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ሁለት በአውሮፓ መድረክ ከሚሳተፉ ክለቦች አንዱ ከአንዱ ተጫዋች ለመግዛት ጥያቄ ቢያቀርብም 45 ሚሊዮን ፓውንድን ያክል ገንዘብ አንቀበልም ብለዋል። በዝውውር የመረጃ ክፍለ ጊዜያችን በስፋት እንመለከተዋለን። ሲቲ በርካታ ቁልፍ ተጫዋቾቹን ከቡድኑ እንደሚያሰናብት ዴቪድ ኦርኔስት ያረጋግጧል። የቼልሲ አዲሱ ፈራሚ ጄም ጋይንተሰን በተመለከተ ተጨማሪ መረጃ ለቼልሲዋን እናጋራቸዋለን። ሊቨርፑል የሜሎሽ ኬርኪዝን የሕክምና ምርመራ አጠናቋል። ከዛ በተጨማሪ ሊቨርፑል ቤት በዚህ ሳምንት የሚጠበቅ ሌላ ተጫዋች አለ። ለመሆኑ ድርድር እየተደረገበት ያለ ጉዳይ አለ፣ ሊቨርፑል ቤት ከምን ደረሰ የሚለው ጨምሮ በርካታ መረጃ ለሊቨርፑልውያን እንደዚሁ የምናጋራቸው ሆናል። አርሰናል ተጫዋች ማስፈረም ከበርካታ ክለቦች ጋር መነጋገር ላይ ነው ያለው በድርድር ደረጃ ባይደርስም። ከዛ በተጨማሪ ግን ክለብ ውስጥ ያሉ ድርድሮች አሉ፣ እንመለከታችኋለን። ኢማንኤል ፔቲ ግን ሁለት ነገሮችን ያነሳል። አንደኛው እንደ ፓትሪክ ቬራ ይለናል። ሁለተኛው ከማይክል አርቴታ በኋላ ህይወትን ከሴስክ ፋብሬጋስ ጋር ማሰብ መጀመር አለብን እያለ ነው። የዛሬው አነጋጋሪ መረጃ ነው ለአርሰናል ደጋፊዎች ሰፋ ያለ ጥንቅር። በቡድን ዜናም እንደዚሁ ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጡታላችሁ። የሩበን አሞሪም ፍላጎት ግልጽ ነው ተብሏል። በማንቸስተር ዩናይትድ ቤት በሚቆዩትና በሚለቁ ተጫዋቾች ዙሪያ የተወሰኑትን እናደርሳችኋለን። የፓልሜይራሱ አማካይ ጉዳይ ከምን ደረሰ ላላችሁን ተጨማሪ መረጃ ይዘናል። የዩናይትድ ዘጠኝ ቁጥር ምርጫዎች ሁለት ናቸው እየተባለ ይገኛል። በተጨማሪ ካዜሚሮ ክለቡን ከለቀቀም ሁነኛው ተተኪ በርካሽ ገንዘብ ዩናይትዶች አፈላልገው አግኝተውታል። ለእናንተ ውድ አድማጮቻችን ይህንንም እንደዚሁ የምናደርሳችሁ ሆናል። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ግን ውድ ቤተሰቦቻችን ሀሳብ፣ አስተያየታችሁ ስለምታጋሩን አስቀድመን እጅግ እጅግ አድርገን እናመሰግናለን። ሀገራዊ ጉዳይ ስለያዝን እንደ ሁልጊዜው ዛሬም የሀገር ቤት መረጃ አስቀድመን እንጀምር። ሐዋሳ ከተማ ከአዳማ ከተማ ጋር ያደረጉትን የኢትዮጵያ ፕሪምየር ሊግ የመጨረሻ ሳምንት ጨዋታ ሐዋሳ ከተማዎች ሁለት ለአንድ በሆነ ውጤት ድል አድርገዋል። ግብ በማስቆጠሩ ውስጥ አዳማ ላይ የተጫወተው አዳማ ከተማ ቀዳሚ ነበረ። አዳማ ከተማ ቢኒያም አይተን በሃያ አንደኛው ደቂቃ ግብ አስቆጥሮ ቡድኑ ይመራ ነበረ። በኋላም ላይ እረፍት ሊወጡ አንድ ደቂቃ ሲቀራቸው ሐዋሳ ከተማዎች በአቤኔዘር ዮሐንስ ግብ አቻ ሆኑ። ከእረፍት ሲመለሱ በረከት ሳሙኤል በፍጹም ቅጣት ምት 65ኛው ደቂቃ ላይ ሐዋሳ ከተማን አሸናፊ ያደረገች ግብ አስቆጠረ። ውጤቱን ተከትሎ አዳማ ከተማም ከኢትዮጵያ ፕሪምየር ሊግ ወልዋሎ አዲግራት ዩኒቨርሲቲንና ስሁል ሽረን ተከትሎ ወራጅ ሆኗል። አራተኛ ክለብ ሆኖ ወደ ከፍተኛ ሊግ የሚወርደው ክለብ መቀለ ሰባ እንደርታ ከኢትዮ ኤሌትሪክ በሚያደርጉት ጨዋታ ከሁለት አንዳቸው ይወድቃሉ ማለት ነው። የጨዋታው አሸናፊ ክለብ በሊጉ መቆየት የሚችል ይሆናል። ከመቀለ ሰባ እንደርታና ከኢትዮ ኤሌክትሪክ መቀለ ሰባ እንደርታ በግብ ክፍያ ተበልጦ ለመውረድ ይገደዳል። አቻ የሚወጡ ከሆነ የዕለተ ረቡዕ ጨዋታም ሌላኛውን ወራጅ ክለብ የምንለይበት ይሆናል። ከ1992 ጀምሮ በኢትዮጵያ ፕሪምየር ሊግ በመሳተፍ 2005 ለመጀመሪያ ጊዜ ከወረደ በኋላ ከሁለት ዓመት ቆይታ በኋላ ነበረ 2007 ላይ አዳማ ከተማ ወደ ኢትዮጵያ ፕሪምየር ሊግ ዳግም የተመለሰው አዳማ ከተማ ዘንድሮ በሊጉ በ34 ተጫዋታ በ14ቱ ተሸንፎ በዘጠኙ ነጥብ ተጋርቶ አስሩን በማሸነፍ 39 ነጥቦችን ቢሰበስብም ለከርሞ በሊጉ መቆየት አልቻለም። ቡድኑ ወልዋሎ ዲግራት ዩኒቨርሲቲና ስሁል ሽረን ተከትሎ መውረዱ እንደዚሁ በዛሬው ዕለት ተረጋግጧል። ለአዳማ ከተማ ስፖርት ክለብ ደጋፊዎች ጥልቅ ሐዘን እንደተሰማቸውም በማህበራዊ ትስስር ገጾቻችን ላይ ሲያጋሩ ነበረ። በእውነት እጅግ በጣም አሳዛኝ አጋጣሚ ነበረ። ለማንኛውም አዳማ ከተማ ላይ የሚደረገው የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች እስከ ሐሙስ ድረስ እንደዚሁ ይቀጥላሉ። ወደ አውሮፓ መረጃዎቻችን ደግሞ እንሻገር። ውድ ቤተሰቦቻችን የዝውውር መረጃን እናስቀድም። የኒኮ ዊሊያምስ ወኪል ከአትሌቲኮ ማድሪድ ጋር ዛሬ ውይይት አድርጓል። ተጫዋቹ ለባርሴሎና እንደ መጫወት እንደሚፈልግና ወደዛ ማምራት እንደሚፈልግ ለክለቡ አስረድቷል። አትሌቲኮ ቢልባኦችም ሁኔታውን እንደተቀበሉት ነገር ግን አንዳንድ ነገሮች ላይ ከባርሴሎና ጋር ከስምምነት መድረስ እንደሚጠበቅባቸው ለወኪሉ ነግረውታል። በቃል ደረጃም በባርሴሎናና በኒኮ ዊሊያምስ መካከል እስከ 2031 የሚቆይ ኮንትራት ከ7 እስከ 8 ሚሊዮን ዩሮ አመታዊ ደሞዝ ለከፍሉት ከስምምነት መድረሳቸው ይታወቃል። አትሌቲኮ ቢልባኦች ታዲያም ለባርሴሎና 58 ሚሊዮን ዩሮን ጨምሮ አጠቃላይ የታክስ ክፍያውን በባርሴሎና እንዲሸፈን ይፈልጋሉ ይህን ነገር በሙሉ ባርሴሎና ዋስትና እንዲሰጣቸውና ዝውሩ በዚህ መንገድ ሊፈጸም እንደሚፈልጉ ይፋ አድርጓል እንደነገርኳችሁ የቀረው ነገር አሁንም ከቢልባኦ ጋር ነው ባርሴሎናዎች ካለባቸው የፋይናንስ ችግር አንጻር እንዴት ይፈቱታል ለሚለው በቀጣይ ቀናት ይጠበቃል ኬሊያን ምባፔ ምንም እንኳን ከቡድኑ ጋር መጠነኛ ልምምድ ቢያደርግም ጂም ውስጥም ስፖርቶችን ሲሰራ ብንመለከተውም ከሕክምና በኋላ አራት እስከ አምስት ኪሎ ግራም መቀነሱ ተረጋግጧል። ለማርካ ነው መረጃውን ይዞት የወጣው ፋብሪዞ ሮማኖ። ተጫዋቹ አሁንም ቢሆን በአካል ብቃተ ደረጃ ለሳልዝቡርጉ ጨዋታ ስለመድረሱ እርግጠኛ መኮን አልተቻለም ተብሏል። ኬሊያን መባፔ ምንም አይነት ጉዳት አልደረሰበትም። ከጤና እክል ጋር በተያዘ ብቻ ነው እየተቸገረ የሚገኘው። አስቀድሞ ትኩሳት፣ ከዛ በኋላ የጨጓራ ሕመም አሁን ደግሞ ኪሎ መቀነስም ጉዳይ ተጫዋቹን አሳሳቢ ሁኔታ ውስጥ ከቶታል እየተባለ ነው። ምናልባት የማይጫወት ከሆነ በዓለም ክለቦች አንጫ በጊዜ ወደ ስፔን ሊመለስ ይችላልም የሚሉ መረጃዎች እየወጡ ነው። ማርካ ነው መረጃውን በስፋት ይዞት የወጣው ሪያል ማድሪዱ የፊት መስመር ተጫዋች ሮድሪጎ ጎኤዝን በተመለከተ ያው ጥያቄ ውድቅ እንደተደረገ ነግረናቸዋል። በአባቱ በኩል አርሰናሎች በበኩላቸው ሮድሪጎ በቀጣይ ክለቡን መልቀቅ ከፈለገና ሪያል ማድሪድ እሱን ከሸጠ የመጀመሪያን ክለብ ሆኖ መቅረብ ይፈልጋሉ። ሮድሪጎ ባለፈው የውድድር ዓመት ልምምር ላይ ትኩረት የማጣት ችግር ይስተዋልበት ነበር ይላል የማርካ ዘገባ። አሰልጣኝ ካርሎ አንቾሎቲ በቅርቡ ሮድሪጎን ለብራዚል ብሔራዊ ቡድን ያልጠሩትም በልምምድ ሰዓት ላይ ከተመለከቱት ቸልተኝነት ጋር በተያዘ ነው ተብሏል። በእርግጥ ከቅርብ ጊዜ ወዲህ በአሰልጣኞችና በተጫዋቾች መካከል አንደኛ ክፍተት እየተፈጠረ ያለው በልምምድ ሜዳ ላይ እንደሆነ ይታወቃል። እና በዚህ ምክንያት በተጫዋቾችና ና በአሰልጣኞች መካከል ክፍተት ሲፈጠር የሮድሪጎ ጎኤዝ ሌላኛ ማሳያ ነው። ይሁን እንጂ የሮድሪጎ ጎኤዝ ከአሰልጣኝ ዣቪ አሎንሶ መምጣት በኋላ ያቋም መሻሻል በተለይም በትሬኒንግ ቦታ ላይ ራሱም በደንብ ማሳየት መጀመሩን ተከትሎ ሁኔታው በጊዜ ግልጽ እንዳይሆን አድርጎታል ይላል ዘ አትሌቲክ። አርሰናል ሁነኛ ፈላጊዎች ቢሆኑም ግን በክለቡ እና በተጫዋቹ መካከል ያለውን የመጨረሻ ውሳኔ መጠበቃቸው አንድም ዝውውሩ በተቃራኒው እንዲዞገ እያደረገ ጉዳይ ሆኗል። ለማንኛውም ከሰሞኑ ከዣቪ አሎንሶ ጋር በልምምድ ማዕከል ላይም ጥሩ ግንኙነት ስላላቸው የዓለም ክለቦች ዋንጫም የሪያል ማድሪድ ጉዞ የዚህን ተጫዋች መጨረሻ ለማወቅ ቀኑን ሊወስን ይችላልም ብለዋል። በኢንተር ማያሚና በፓርሰን ዠርሜን መካከል በሚደረገው ጨዋታ ግን አንድ ትንቅንቅ ሁሉም ሰው ሊያይ ይወዳል። አንድ ሰው ሁሉንም አቁሟል። በፕሪሚየር ሊጉ ምርጥ የሚባሉትን ሳካና ሳላህን አቁሟል። በአውሮፓ ሻምፒዮንስ ሊግ በዚህ ሰዓት ደግሞ ዓለም ላይ መነጋገሪያ የሆነውን የባርሴሎና ላሚኒያ ማለንም ቀጥ አድርጎ ነው ያቆመው። በተለይም ከስፔን ብሔራዊ ቡድን ጋር በነበረው ጨዋታ ፍጹም የተለየ ነበረ። ኑኖ ሜንዴሽ ይባላል። የፓርሰን ጀርሜን የግራ ተከላካይ ስፍራ ተጫዋች ነው። ሳካንም ሳላህንም ሲያሻው ላሚኒያ ማለንም ቀጥ ለጥ ያደረገው ኑኖ ሜንዴሽ አሁን ከዓለም ኮከቡ ሊዮኔል አንድሬስ ሜሲ ጋር ይፋጠጣል። ለእነሱ የሆነለትን ለሜሲስ ሲሆንለታል የሚለው የበርካቱ ጥያቄ ነው። ሐሳብ መስጫ ሳጥናችን ላይ በተለይም ጨዋታዎችን የምትከታተሉ ከስር ከስር ኑኖ ሜንዴሽ ለሜሲስ ሲሆንለታል የሚለውን ሐሳብ መስጫ ሳጥናችን ላይ አጋሩን። ሜሲስ በ38 ዓመቱ ወጣቶቹ ሳካ፣ ሳልሃና ላሚን ያማል ያልሆነላቸውን በኑኖ ሜንዴሽ ላይ ይሆንለታል የሚለውን እንደዚሁ ልታጋሩን ትችላላችሁ። በክለቦች ዓለም ዋንጫ ከአስር በላይ ስኬታማ ድሪብልን ያደረጉ ሁለት ተጫዋቾች ብቻ ናቸው። ወደ ቤተሰቦቻችን የፓረሰን ዠርሜኑ ዲዛይረ ዱዊ እና ሳ 38ኛ ዓመቱ ላይ የሚገኘው የኢንተር ማያሚው ሊዮኔል አንድሬስ ሜሲ ናቸው። ሁለቱም በሶስት ጨዋታዎች በዓለም ክለቦች ዋንጫ አስር ሲደመር የተሳካ ድሪብል ፈጽመዋል። ሁለቱ ደግሞ በተቃራኒው በ16 ጥሎ ማለፍ ይፋለማሉ። አንዳቸው ወደ ቀጣዩ ዙር ሲልፉ አንዳቸው ወደ ሀገራቸው የሚመለሱ ወይም ከክለቦቻቸው ጋር ወደ ሀገር የሚመለሱ ይሆናል። ዱዊ ገና ወጣት በጣም አስደናቂ ተጫዋች ነው። ሜሲ ደግሞ በእግር ኳስ ሁሉንም ያሳካ ተጫዋች እንደሆነ ይታወቃል። ዛሬ የሊዮኔል አንድሬስ ሜሲን 38ኛ ዓመት በተመለከተ ቀደም ባለው ስፖርታዊ ጥንቅራችን ሰፋ ያለ መረጃ እንዳደረስናችሁ ይታወቃል። የ19 ዓመቱ የማላጋ ተወላጅ በቁጥጥር ስር መዋሉ ተረጋግጧል። ምክንያቱ ደግሞ አልቫሮ ሞራታና ቤተሰቦቹ ላይም እንግዲህ የማስፈራሪያ መልእክቶችን ከላከ በኋላ ነው። ነገሩ የተፈጸመው ፖርቱጋል ከስፔን በነበራቸው የዩፋ ኔሽንስ ሊግ የፍጻሜ ጨዋታ አልቫሮ ሞራታ ፍጹም ቅጣት ምቱን ከሳተ በኋላ በእሱና በቤተሰቦቹ ላይም እንግዲህ ማስፈራሪያ ሲላክለት ነበረ። ያንን ሲያደርግ የነበረው የማላጋ ከተማው ተወላጅ በቁጥጥር ስር መዋሉ ተረጋግጧል። ገና ሰባተኛ ዓመቱ ነው። ተጠርጣሪው የእጅ ስልኩ መሰረቁን ቢናገርም ነገር ግን በወቅቱ እሱ ሲጠቀምበት እንደነበረና መልእክቱም በቀጥታ ኃላፊነት እንደሚወስድ የስፔን ፖሊስ አረጋግጧል። በዚህም መሰረት በዛሬው ዕለት በቁጥጥር ስር መዋሉ ተረጋግጧል። በጨዋታው ላይ አልቫሮ ሞራታ ለሳተው ፍጹም ቅጣት ምት ዴላ ፎንቴ ሙሉ ኃላፊነቱን እኔ ወስዳለሁ ማለታቸው ይታወቃል። የ40 ዓመቱ ክርስቲያኖ ሮናልዶ የዋንጫ ባለቤት የሆነበትን ምሽት እንደነበረ አይዘነጋም። ባየርን ሊቨርፑሰን ኤሪክ ቴን ሃግን አዲስ አሰልጣኝ አድርጎ ከቀጠረ በኋላ የጀርመን ቡንደስሊጋ ውዱ ሁለተኛ ተከፋይ ሆነዋል። በዓመት አምስት ነጥብ አምስት ሚሊዮን ሮግ ወደ ካዝናቸው ያስገባሉ። ይህም በቡንደስሊጋው ውዱ ሁለተኛው ተከፋይ አሰልጣኝ ሆነዋል። በቀጣይ ውድድር ዓመት ቡድኑን በማጠናከር ለሂደት ላይ ይገኛሉ። ተጫዋቾችን ለማምጣት በተለይም እሳቸው ቡድኑን ሲረከቡ አንደኛ እንደ ቡድን የቡድን መንፈሱ ዣቪ አሎንሶ የለቀቀበትን ቤት ነው የሚያስተዳድሩት። በሁለተኛ ደረጃ የቡድኑ ቆልፍ ተጫዋቾች ፍሎሪያን ቬርዝንና እንደዚሁም ሬሚ ፍሪፖንግ አተዋል። ጆናታን ታንም በተመሳይ አተው ነውና የሚመጡት እሳቸው ቡድን ውስጥ በጣም አስቸጋሪ ነገር ሊገጥማቸው ይችላል እየተባለ ነው። በእርግጥ ቃል ተገብቶላቸዋል ተከታታዮችን ቡድን እንደሚያመጣም በቀጣይም በክረምት የዝውውር መስኮት ላይ የእሳቸው ቡድን የነቃ ተሳትፎም እንደሚያደርግ ነው የጀርመኑ ተነባቢ ጋዜጣ ቢልድ ያስነበበው። የልጅነት ክለቡን በመቀላቀል ከ24 ዓመታት በኋላ ወደ ላሊጋው እንዲያርግ የረዳውም ሳንቲ ካዞሮላ በአካባቢው እውቅና ተሰጥቶታል። ሳንቲ ካዞሮላ በስፔኗ ኦቪዶ ከተማ የሪያል ኦቪዶ ደጋፊዎች ደስታቸውን ለመግለጽ የሚጠቀሙበትን አደባባይ በስሙ ሰይመውለታል። የከተማዋ ከንቲባ ፕላዛ አሜሪካ ተብሎ የሚጠራውን አደባባይ ፕላዛ ሳንቲ ካዞሮላ በማለት በዛሬው ዕለት ተሰይሞለታል። ሳንቲ ካዞሮላም የልጅነት ክለቡ ከዓመታት በፊት አስቸጋሪ ሁኔታ ውስጥ ሲገባ የክለቡን ድርሻ በመግዛት ከታደጉት የቀድሞ ተጫዋቾች አንዱ ነበረ። ካዞሮላ ክለቡን ሲቀላቀል ጥሩ ክፍያ ቢቀርብለትም ውድቅ በማድረግ በስፔን ሕግ የሚፈቀደውን አነስተኛ ክፍያ በዓመት 90 ሺህ ዩሮ እየተከፈለው ይገኛል። በጀማሪ በስሙ ከሚሸጡ መለያዎች አስር በመቶ ድርሻውን ለአካዳሚ ገቢ እንደሚያደርግ ይታወቃል። ሳንቲ ካዞሮላ 40 ዓመቱ ላይ ደርሷል። ሳንቲ ካዞሮላ ሪያል ኦቪድን ለስፔን ላሊጋ እንደዚሁ እንዳበቃ ይታወቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ባክብሮት ጋበዝን። ኒካስል ዩናይትዶች ለኖቲንግሃም ፎረስቱ ሲዲና የፊት መስመር አጥቂ አንቶኒ ኢላንጋ 45 ሚሊዮን ፓውንድ የዝውር ሂሳብ ማቅረባቸው ይፋ ተደርጓል። ሆኖም ኖቲንግሃም ፎረስቶች ይህ ጥያቄ በቀረበላቸው በሰላሳ ደቂቃ ውስጥ የዝውር ሂሳቡን ውድቅ በማድረግ ተጫዋቹን የመሸጥ ፍላጎት እንደሌላቸው ለኒካስል ዩናይትድ ይፋ አድርገዋል። ኒካስል ዩናይትድ አሁን ላይ ተጫዋቹን ለማስፈረም የሚደረገውን ጥረት ለመቀጠል ወይም ከዝውውሩ ለመውጣት ገና ውይይት ለማድረግ እቅድ ይዟል የተባለው ኒካስል መሐመድ ኩዱስና የበርንማውዙን አንቶኒ ሲሞኔን በዝርዝራቸው ውስጥ መያዛቸው የሚዘነጋ አይደለም። የሃያ ሶስት ዓመቱ አንቶኒ ላንጋ ባለፈው ዓመት በሁሉም የፕሪሚየር ሊግ ጨዋታ ለኖቲንግሃም ፎረስት ገልጋሎት ሲሰጥ ስድስት ጎሎችን አስቆጥሮ 11 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል ችሎ ነበረ። ቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፈው የኤዲያው ቡድን ኒካስል ዩናይትድ ራሱን ለማጠ መጠናከር በሚያደርገው ጥረት ላይም የኖቲንግሃም ፎረስቱን የፊት መስመር አጥቂ የቀድሞ ዩናይትድ ስዊድናዊ አጥቂ አንቶኒ ላንጋን ለማግኘት ያደረገው ጥረት ሳይሳካ ቀርቷል። ቶማስ ፍራንኩ ቡድን ቶትናም ሆትስፐርስ ቡድኑን እንዲያጠናክሩ ቃል በተገባላቸው መሰረት ቡድኑን የማጠናከር ሂደት ተጫዋቾችን በመመልመልና በማስፈረም ቀጥሏል። አሁን በክሪስታል ፓላስ ቤት በኦሊቨር ግላስነር ስር አስደናቂ ውድድር ዓመትን እያሳለፈ የሚገኘው ኢብሪች ኢዜን ሁኔታ መከታተል ጀምሯል። ቶማስ ፍራንክ አዲስ ለሚገነቡት ቡድን ይህን ተጫዋች ለማምጣት እቅድ ሲይዙ በክሪስታል ፓላስ በኩል ተቆራርጦ የሚከፈል 68 ሚሊዮን ፓውንድ የዝውር ሂሳብ ይፈልጋሉ። ከሰሞኑ በስፋት ስሙ ከአርሰናል ጋር ሲያያዝ እንደነበረ ይታወቃል። በተለይም የዝውር ሂሳቡ በሶስት ዙር እንዲከፈል ፓላሶች መፍቀዳቸውን ተከትሎ በቀጣይ ቶትንሃም ይህንን የተጠየቀውን 68 ሚሊዮን ፓውንድ ያቀርባሉ የሚለው ሲጠበቅ ስታንዳርድ ስፖርት የቶማስ ፍራንክ ሌላኛው ቅድመ መሆኑን አስነብበዋል። ኒኮ ዊሊያምስ በኖቲንግሃም ፎረስት ቤት እስከ 2029 ድረስ የሚያቆየውን አዲስ የአራት ዓመት ኮንትራት ለመፈራረም ከስምነት መድረሳቸውን ፋብሪዚዮ ሮማን ያረጋግጧል። ይህም ተጫዋች በቀጣይ ሰዓታት በኑኖ ስፕሪንቶ ሳንቶስ ቡድን ውስጥ የሚያቆየውን የአራት ዓመት ኮንትራት እንደዚሁ ይፈረማል ተብሎ ይጠበቃል። አዲስ ነገር ካለ ተከታትለን እንደዚሁ ይህንንም መረጃ የምናጋራችሁ ይሆናል። ዴቪድ ኦርኔስቴ ሲቲ ቤት በርካታ ተሰናባች አለ ብለዋል። በርከት ያሉ የመጀመሪያ ቡድን ተጫዋቾች በዚህ ክረምት ክለቡን ይለቃሉ። ፔፕ ጋርዲዮላም በቀጣይ ውድድር ዓመት የቡድናቸው አካል እንዳልሆኑ ነግሯቸዋል ብለዋል። ካይሎከር፣ ካልቨን ፊሊፕስ፣ ጃክ ግሪሊሽ እነኚህ በሙሉ ክለቡን ይለቃሉ። አስቀድሞ የመሃል ሜዳ ተጫዋቻቸው ኬቪን ደብሮይነ ክለቡን ለቆ ናፖሊን እንደተቀላቀለ ይታወቃል። በእርግጥ ከጥር ጀምሮ በአስር ቀኑም የዝውውር መስኮት ላይ በርካታ ተጫዎችን ወደ ቡድኑ እናመጣ ይታወቃል። ማይሰር ሲቲ የጄምስ ማኬቲን በክለቡ ቆይታን በተመለከተ አሁን ከእንግሊዝ ብሔራዊ ቡድን ከአንድ ዓመት በታች በአውሮፓ ዋንጫ ላይ እየተሳተፈ ነው። ከውድድሩ መጠናቀቅ በኋላም በተጫዋቹም ጉዳይ ላይ እልባት ይሰጡታል ብለዋል። ዴቪድ ኦርኔስቴ ከማንቸስተር ሲቲ ወቅታዊ ሁኔታ ጋር በተያዘ ዛሬ ይዞት በወጣው መረጃ ጄምስ ባዮን ጌንትስ የቼልሲ ተጫዋች ለመሆን አብዛኛውን ስራ የተሰራው የዚኛው ሰኞ እለት ነበረ። ውድ ቤተሰቦቻችን፣ በቼልሲና በቦሩሲያ ዶርትመንድ በኩል የላቀ ድርድር ከተረገ በኋላ አሁን ከስምነት ለመድረስ ከጫፍ እንደደረሱ ይታወቃል። ጄምስ ባዮን ጌንትስ ምርጫው ቼልሲም እንደሆነ ይታወቃል። በነገራችን ላይ በባለፈው የውድድር አመት በ ጀርመን ቡንደስሊጋ እየተጫወቱ በሁሉም በተሳተፉባቸው መድረኮች ላይ ከፍተኛ የድሪብል ስኬት ያለው ጄም ጌንትስ ነው። በቡንደስሊጋ ብቻ ከሆነ ፍሎሪያን ቬርዝ ይበልጠዋል። እንዳጠቃላይ ግን በሁሉም መድረክ በተሳተፉበት ጨዋታ ካለን ግን ጄም ባዮን ጌንትስ 112 ስኬታማ ድሪብሎችን በመፈጸም ቀዳሚ ተጫዋች ነው። ፍሎሪያን ቬርዝ አሁን የሊቨርፑል ተጫዋች የሆነው 105፣ ሁለተኛ የባየር ሞኒኩ ጀማል ሙሲያላ ና እንዲሁም ማይክል ኦሊሴ ሶስተኛና አራተኛ በዩናይትድ በጥብቅ የሚፈለገው ሁጎ ኤኬቴኬም አምስተኛው ተጫዋች ነው ስኬታማ ድሪብለን በመፈጸም። በቼልሲ ቤት በቀጣይ ዓመት በእርግጠኝነት እናየዋለን ተብሎ ከሚጠበቁ ተጫዋቾች ውስጥ አንደኛው ነው። ጃክሰን ከፍላሚንጎ ጋር በተመለከተው ቀይ ካርድ ለአንድ ጨዋታ የነበረው እገዳ የፊፋ ዲሲፕሊን ኮሚቴ ምርመራ አድርጌያለሁ፣ ሁኔታውን በቪዲዮ ተመልክቻለሁ ካለ በኋላ እገዳው እንዲራዘም ወስኗል። ይሄም የኒኮላስ ጃክሰን እገዳ በሁለት ጨዋታዎች የሚቀጥል ይሆናል ማለት ነው። ስለዚህ የመጨረሻውን ጨዋታ ጨምሮ ቸልሲ በ16 ውስጥ የሚያደርገው ጨዋታ እንደሚያልፈው ተረጋግጧል ማለት ነው። የኒኮላስ ጃክሰን ሁኔታ በቸልሲ ቤት ቆይታው ራሱ ጥያቄ ምልክት ውስጥ እንዲገባ አድርጎታል ቢባልም ዴቪድ ኦርኔስቴ ኒኮላስ ጃክሰንን ለመሸጥ በዚህ ሰዓት ቸልሲ ምንም አይነት እንቅስቃሴ እያደረገ አይደለም ሲል ዘግበዋል። ሜሎሽ ኬርኪዝ በሊቨርፑል ሁለቱንም የህክምና ምርመራ በተሳካ ሁኔታ አጠናቋል። ወደ ቤተሰቦቻችን የህክምና ምርመራውን በተሳካ ሁኔታ ያጠናቀቀው ሜሎሽ ኬርኪዝ በውሉ መሰረት 40 ሚሊየን ፓውንድ ተከፍሎ የሊቨርፑል ተጫዋች እንደሚሆን ተረጋግጧል ማለት ነው። የወረቀት ስራዎች ብቻ ቀርተዋል። ይህም የፊርማ ሂደቱና የፎቶ ማንሳት ሂደት እንደዚሁም ከዛ ቀጥሎ የሚጠበቀው ሊቨርፑል ይፋ ማድረግ ብቻ ነው ዝውሩን። ስለዚህ ያው አንድ ተጫዋች የህክምና ምርመራውን በተሳካ ሁኔታ አጠናቀቀ ማለት ዝውሩ ተጠናቀቀ ማለት ነው። ሊቨርፑል በዚህ ክረምት ሶስተኛውን ፈራሚ ጨርሷል። የቀረው ማስተዋወቅ ብቻ ነው። ሌላው ሊቨርፑል ቤት የሚጠበቀው ጆርጅ ማማርዳሽ ቬሊ ነው። ቀጣይ ሳምንት ይሄ ምዝውውር ይፋ ይደረጋል። በእርግጥ የቼልሲ የሊቨርፑል ንብረት ነው። በውሰት እዛው ቫሌንሽ አስቀርቶት ነው። ስለዚህ ቀጣይ ሳምንት በይፋ ሊቨርፑልን እንደዚሁ የሚቀላቀል ይሆናል። ናፖሊና ሊቨርፑል በዛሬው ዕለት በዳርዊን ኑኔስ ዝውውር ጉዳይ ላይም ድርድር ያደርጋሉ። በተለይም ዳርዊን ኑኔስ አስቀድሞ ለናፖሊ ለመጮት ፈቃዱ እንደሰጠ ይታወቃል። አሁን በሁለቱ ክለቦች መካከል የሚደረገው በዝውውር ሂሳብና በአከፋፈል ቀመሩ ላይ ነው። በቅርብ ቀናት ውስጥ እንደተገለጸው ከኑኔዝ አረንጓዴ መብራት ወይም ምሽታን ያገኙት ናፖሊዎች ተጫዋቹን ለማግኘት ከሊቨርፑል ጋር ጠንካራ ድርድር ያደርጋሉ ተብሏል። ያው ትልቅናሽ ይጠይቃሉ ተብሎ ነው የሚታሰበው። ሊቨርፑል ደግሞ በዚህ ሰዓት ወጪዎችን እያወጣ ነውና። በቀጣይ ደግሞ አጥቂንም ማምጣት ይፈልጋል፣ ዘጠኝ ቁጥር ላይ የሚጫወት ተጫዋች። ስለዚህ ያለምንም ጥርጥር ቼልሲም ደግሞ ጠንከር ያለ ሂሳብ ያቀርባል ተብሎ ይታሰባል። ለማንኛውም በዛሬው ዕለት ድርድሩ ይካሄዳል ተብሏል። የድርድሩን ውጤት ለሊቨርፑል ደጋፊዎች መረጃ እጃችን ላይ እንዳደረሰ እንደዚሁም እናጋራችሁ ይሆናል። በሊቨርፑል ረጅም ዓመታትን ከቆዩ ተጫዋቾች ውስጥ ጆ ጎሜዝ ይጠቀሳል፣ አስር ዓመት ሞልቶታል። ውድ ቤተሰቦቻችን ሳላህ የዛሬ ስምንት ዓመት ነው ሊቨርፑልን የተቀላቀለው ከአንዲ ሮቤርሰን ጋር በተመሳይ የሊቨርፑል አሁን በቡድኑ ሲኒየር የሚባሉ ተጫዋቾች ውስጥ ጆ ጎሜዝ 10 ዓመት፣ ሳላህ፣ አንዲ ሮበርሰን፣ ቨርጅል ቫንዳይክ እያለ ይቀጥላል። የጆ ጎሜዝን ጉዳይ በተመለከተ እስካሁን ባሉ መረጃዎች መሰረት በክለቡ የመቀጠል እድል አለው። በተለይም ሊቨርፑል በገበያው ለወጥቶ በርካታ የተከላካይ ስፍራ ተጫዋቾችን እየተመለከተ ይገኛል። አሁንም ዋጋቸው የሚቀመስ አይነት አይደለም፣ በጣም ትልቅ የሚባል ነው። ይሄ ደግሞ ለጆ ጎሜዝ ተጨማሪ 11ኛ ዓመታትን በቡድኑ እንዲያሳልፍ ሊረዳው እንደሚችል ነው ስካይ ስፖርት ዛሬ በዘገባው ይዞት የወጣው። አርሰናል ከተጫዋቾች ጋር ስሙ በስፋት ተያያዘ። በርካቶችም ይህ ጉዳይ እንዳሳለቻቸው በተደጋጋሚ ሲናገሩ ነበረም። አንድሪያ ቤርታ ተጫዋች ለማስፈረም ከክለብ ጋር መነጋገር ብቻ አይደለም። ውድ ቤተሰቦቻችን ያለባቸው ስራ አርሰናልም ቤትም ተጫዋቾችን አሳምኖ ነባሮችን ኮንትራት ማራዘም ነው። አርሰናል ይህንን ክረምት እንግዲህ ሁለቱንም ነገር ጎን ለጎን ሲያስኬድ በቀጣይ ቡካዮ ሳካ እና ዊሊያም ሳሊባ ኮንትራታቸውን ማራዘም ላይ ጠንካራ ስራዎችን ይሰራል የተባለው አርሰናል ወጣቱን ተጫዋች ማይልስ ሉዊስ ስኬሊን ኮንትራት ላይ ማራዘም ከስምምነት በደረሰበት ማግስት ኢታን ንዋኔሪም አዲስ ኮንትራት ይፈርማል ተብሎ ይጠበቃል። ከጋብርኤል ማርቲኔሊ ሊግ መልቀቅ ጋር በተያያዘ ግን አሁንም ቢሆን አንድሪያ ቤርታ በቦታው ላይም የገበያውን ውድነት ከተመለከቱ በኋላ ተጫዋቹን በቡድኑ ስለማቆየት እቅድ አላቸው የተባለ ነው። ገና 24 ዓመቱ አካባቢ ላይ ነው፣ በደንብ ማደግና መለወጥ የሚችልበት እድሜ ነው። በርካታ ያርሰናል ደጋፊዎች ግን በተጫዋቹ ላይ ብቃት ጥያቄ ያላቸው፣ ራሳቸው ማይክል አርቴታም ደስተኛ አይደሉም ይባላል። በተለይም ብዙ ጊዜ ቀና ብሎ አይጫወትም የሚል የተለመደ ትችት ይቀርብበታል። ኳስን ሲገፋ መሬት አቀርቅሮ ስለሚሄድ ሳጥን ውስጥ የሚጠብቀውን ተጫዋች አይመለከትም በሚል ብዙ ቅሬታ ይነሳበታል። ለማንኛውም በቦታው ሌላ ሊያመጧቸው ከነበሩ ተጫዋቾች አብዛኞቹ ክለብ ተቀላቅለዋል። የተቀሩት ደግሞ ዋጋቸው እጅግ አይቀመስ የሚባል ነው። አርሰናል ከዝውር ፖሊሲው አንጻር ይሄም ተጫዋች በክለቡ ሊቀጥል የሚችልበት ሰፊ እድል አለ። ኢማኑኤል ፔቲ ግን አርሰናል ተጫዋች ሲያስፈርም እንደ ሞዴል ሊመለከታቸው የሚገባ ተጫዋቾች አሉ ይላል። ለአብነት ያክል ፓትሪክ ቬራን ያነሳል። ፓትሪክ ቬራ በእንግሊዝ ፕሪሚየር ሊግ ምርጡ የመሃል ሜዳ ተጫዋች ነበረ። በአንድ ለአንድም ይሁን በፓስ የሚታለፍ አይነት ተከላካይ አልነበረም። የመሬት የአየር ላይ ኳስ ሁሉንም የበላይነት መውሰድ ይችላል። ፓሰር ነው፣ እንደዚሁም ኳስን ይዞ እየገፋ መጫወት ይችላል። ኳስ መምታት ይችላል። ሶስቱም ቀጠና ላይ ሁሌም ታገኘዋለ። የቡድን ሚዛን ይጠብቃል። አደጋን ማነፍነፍ ይችላል። አደጋን ይቀንሳል። የቡድኑን ሜንታሊቲ ወይም ስታንዳርዱን ይጠብቅላል። የቴክኒካል ችግር ካለ ያንን የሚያስተካክልል ፓትሪክ ቬራ ነበረ ሁል ጊዜ ይገኛል። ጥንካሬ ባላንሱ፣ ፓወሩ ከተቃራኒ ቡድን ጋር የአካላዊ ጉሽሚያው፣ ዝላዩ እያንዳንዱ ነገር ሜዳ ውስጥ አሸናፊ ነበረ። አሁን አርሰናል ወደ ገበያው ሲወጣ እንደዚህ አይነት ተጫዋቾችን መመልከት አለበት ብሏል ኢማኑኤል ፔቲ። በማይክል አርቴታን በኩል እንግዲህ የራሳቸው ሆነ ፍልስፍና ያላቸው ሁለ ገብ ተጫዋችን መምረጥ የሚል ሌላው ኢማኑኤል ፔቲ ያነሳው ሐሳብ ከማይክል አርቴታ ጋር እንግዲህ ወደ ስድስተኛ ዓመት አርሰናል እያሳለፈ ይገኛል። አሁን አርሰናል በማይክል አርቴታ ስር ነገሮች የማይሳኩለት ከሆነ ማይክል አርቴታ ለሰራው ስራ ኃላፊነት ተሰጥቶት ወይም ክሬዲት ተሰጥቶት ህይወትን ከሴስክ ፋብሬጋስ ስም ጋር ማሰብ መጀመር አለበት ይህ ቡድን ብሏል። በነገራችን ላይ ከሰሞኑ ዴቪድ ኦርኔስቴ ማይሰር ሲቲዎች ከፔፕ ጋርዲዮላ በኋላ ህይወትን ያሰቡት ከዚሁ ከቀድሞ የአርሰናል የቼልሲና የባርሴሎና ተጫዋች ሴስክ ፋብሬጋስ ጋር ነው። ታዲያ ኢማኔል ፔቲ ይሄን መረጃ የተመለከተው ይመስላል። አርሰናል ከማይክል አርቴታ ጋር ነገሮች አሎን ሲሉት ከሴስክ ፋብሬጋስም ጋር ማሰብ መጀመር አለበት ብሏል። ሴስክ ፋብሬጋስ ኮሞን ከጣሊያን ሴሬ ቢ ወደ ኤ ካሳደገ በኋላ በተጠናቀቀ ውድድር ዓመት ደግሞ ቡድኑን ለአውሮፓ መድረክ የሚፋለም ካረገው በኋላ ዘንድሮ 100 ሚሊየን ፓውንድ ተመድቦለት ቡድኑን ለአውሮፓ መድረክ ያበቁልኛል ያልከውን ተጫዋች አስፈርም ከተባለ በኋላ ስሙ ከሲቲ ሲያዝ ነበር። አሁን ደግሞ እነ ኢማንኤል ፔቲም አርሰናልም የቀድሞ ክለቤም ቢያስብበት እያለ ነው። የአርሰናል ደጋፊዎችስ ምልከታችሁን አጋሩን። አሰልጣኝ ሩበን አሞሪ በክረምት የዝውውር መስኮት አጥቂ ማምጣት እቅዳቸው ቢሆንም ካልተሳካ ግን በቡድን ውስጥ ያሉትን ተጫዋች ማቆየት የሚለው እቅዳቸው አሁንም እንደቀጠለ ነው። ሚረር ስፖርት ይዞት በወጣ መረጃ መሰረት ፖርቱጋላዊ አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት አሁንም ቢሆን ራስመስ ሆይሉንድን መሸጥ ቁጥር አንድ ምርጫቸው ነው። ዜርኪዚ በቡድኑ የመቆየቱ ነገር አሁን አሁን ላይ እርግጥ እየሆነ የመጣ ይመስላል ብለዋል። በተለይ ሚረር ስፖርት ይዞት በወጣው መረጃ መሰረት ትክክለኛ 9 ቁጥር ተጫዋቹ ነው። በዩናይትድ ቤት እየተጫወተ ያለም የተፈጥሮ 9 ቁጥር ሆይሉንድ እንደሆነ ይታወቃል። በእሱ ላይ አሁን መተማመናቸው በጣም እየወረደ ነው። ከዕለት ዕለትም በተጫዋቹ ብቃት ደስተኛ እንዳልነበሩ ይታወቃል። በእርግጥ እሳቸው አፈራርቀው አንዴ ዜርኪዚን አንዴ ሆይሉንድ ሲጠቀሙ ነበረ። ታዲያ አሁን ላይ በእሳቸው ፍላጎት መሰረት እድሉ ከተገኘ ለገበያ የሚያቀርቡት ሆይሉንድን። በቡድን የመቆየት እድሉ የዜርኪዚ አሁንም ከፍ ያለ ነው። የፓለሜ የራሱ አማካኝ ሪቻርድ ሂዩዝ በማይሰሩ ዩናይትድ መለማዮች አይን ውስጥ እንደወደቀ ነግረናችሁ ነበረ። ቤን ጃኮብስ ከዚህ ጋር በተያያዘ ዩናይትዶች ተጫዋቹን በግልጽ ይፈልጉታል፣ ነገር ግን እስከዚህ ሰዓት ድረስ ከተጫዋቹ ጋር ይፋዊ ንግግር ያደረገው ብቸኛው ክለብ ኖቲንግሃም ፎረስት ነው። ስለዚህ ዩናይተድ በዚህ ዝውውር ላይ ተፎካካሪ ያለበት ብሏል። ተጫዋቹ በዚህ ሰዓት ሙሉ ትኩረቱን ከፓልሜራስ ጋር የዓለም ክለቦች ዋንጫ ላይ ብቻ ነው የሚያደርገው ብሏል። ይህ ተጫዋች በ16 ጥሎ ማለፍ ቡድኑ እንዲያልፍ ወሳኝ ሚና ከነበራቸው ተጫዋቾች ውስጥ አንደኛው ነው። ሪቻርድ ሪዮስን ለማስፈረም በዩናይተድና በኖቲንግሃም ፎረስት መካከል ቀጣይ ፉክክር ይኖራል ያለው ቤን ጃኮብስ ዩናይተድ ግን እስከዚህ ሰዓት ድረስ ከተጫዋቹ ጋር በይፋ ድርድር አልጀመረም። ሳሙኤል ሉከረስት ደግሞ ዩናይትድ አሁንም ቢሆን እየተመለከታቸው ያለ ሁለት አጥቂዎች ብቻ ናቸው ብለዋል። እነኚህ ሁለት አጥቂዎችም ቪክተር ጌኬሬስክና ሁጎ ኤኬቴኬ ናቸው። ለዩናይትድ ነገሮች ቀለል የሚሉት በሁጎ ኤኬቴኬ በኩል ይሆናል። ይህ ሂሳብ ጉዳይ ጥያቄ ምልክት ውስጥ ገብቶ ካልሆነ በስተቀር እስካሁን ሁጎ ኤኬቴኬ ከዩናይትድ ጋር ስሙ መያያዙን በተመለከተ የተቃውሞ ድምፅ እንዳላሰማ ይታወቃል። በእርግጥ ዩናይትድን እየደገፉ ካደጉ ተጫዋቾች ውስጥ አንደኛው ነው። ጌኬርስክ የአውሮፓ ሻምፒዮንስ ሊግን ቅድሚያ እንደሚሰጥ አስቀድሞ መናገሩ ይህ ዝውውር ለዩናይትድ ትልቅ እንቅፋት እንዲገጥመው እንዳደረገ ይታወቃል። ለማንኛውም ሳሙኤል ሉካሬስት ዩናይትድ ሁለቱን ብቻ ነው እየተመለከተ የሚገኘው ብለዋል። ካርሎስ ካሴሜሮን ለመልቀቅ የመጨረሻ ውሳኔውን ያላሳለፈው ማንቸስተር ዩናይትድ ምናልባት ካዜሜሮ ክለቡን የሚለቅ ከሆነ ግን በአነስተኛ ገንዘብ ቡድኑን በደንብ ማገልገል የሚችል የአማካይ ስፍራ ተጫዋች ሲፈልጉ ዊልፍሬድ ኒዲዲን ቅድሚያ ይሰጡታል ይላል የስካይ ስፖርት ዘገባ። ዊልፍሬድ ኒዲዲ በዝቅተኛ ሂሳብ መገኘቱ፣ በዛ ላይ ከወራጁ ሌስተር ሲቲ ግዴ ጋር እንደሚለያይ እርግጥ መሆኑ በገቢያው ላይ እንደ ትልቅ አማራጭ ለዩናይትድ ይታያል ብለዋል። ቤን ጃኮብስም መረጃውን ይዞት ወጥተዋል። ማንቸስተር ዩናይትድ በእርግጥ እስከዚህ ሰዓት ድረስ የካዜሜሮንም ጉዳይ ልባት አልሰጡም። እንደሚታወቀው ማንቸስተር ዩናይትድ ከአስራ ሁለት ቀናት በኋላ ውድ ቤተሰቦቻችን በይፋ በካሪንግተን ተገኝቶ የቅድመ ውድድር ዝግጅት ልምምዱን ያደርጋል። በነኚህ አስራ ሁለት ቀናት ትልልቅ ነገሮችን እንሰማለን ተብሎ ይጠበቃል። የብሪያን መቤሞ የዝውውር ሂሳብ ከገባ 24 ሰዓታት ሞልተውታል። ዩናይትድ ከብሬንትፎርድ እስከዚህ ሰዓት ድረስ ምላሽ አልደረሰውም። ይሄን መረጃ ስናጠናክር ምናልባት ምላሹ ከደረሰው በሐሳብ መጫ ሰጠናችን ላይ ያስፍሩልን። ከዛ በተረፈ ግን እኛ በቀጣይ መረጃ ለእናንተ ውድ አድማጮቻችን አካተኖ እንመጣለን። የአሁኑን ጥንቅር አበቃን። መልካም ጊዜ።